አንተ በኩል ቆንጆ ነው ይብላሀል። አሁን ባንተ በኩል ቆንጆ ነው ይብላሀል። ትንኝ ወረሰው ጨጓራ ይመስልሀል። የልጇን አባት ትንኝ ወረሰው ጨጓራ ይመስልሀል። ኦላላ፣ ኧረ ሩታ ተረጋጊ። እንዲህ ምን ሆነሽ ነው? ያኔ ኮ በጣም ወደድኩት ብለሽ እንባሽ ጎርፎ ነው ሊወስድን ነበር። ኦማይጋድ፣ አንቺ ወንድ ልጅ ከነቃጭሉ ዱብ ካረግሽ በኋላ ወደ ስድብ ስወርሽ እንዴ? ኦላላ ታይ ታይ ታይ አብርሽን ነገር ሰምታ ላይ ተሃል። ጉድ ጉድ። ጋይስ እንዴት ናችሁ? ደህና ናችሁ? ትናንትና መቼም በደስታ ሳትሞቱ በሰላም ነው ያደራችሁ አይደለም? አይዋ እኔ በሰላም አደር ያለው። ለማንኛውም አንዳንድ ወሬዎችን ወሪዎችን ሰምቻለሁ፣ እነሱን እናወራበታለን። ሀይሚ ለብሩክ ሀይሚና ብሩክ ብሩክ ለሀይሚ ያሰረላት ቀለበት ፌክ ነው። ፑ ባለጌ። ፌክ ነው፣ ፌክ ነው፣ ፌክ ነው። እሰይ እሰይ! ሌላ ሩታ፣ ኦ ማይ ጋድ! ትንኛ ወረሰው ጨጓሬ ይመስላል ብላ አብርሽን ነጠብ ወይን ያዋረደችው፣ በቁሙ ገደለችው። እናንተ ኧረ፣ ሩታ ምን ሆነች? ነው የልጅሽ አባት ነው። ኦላላ፣ ጨጓሪ፣ እንደዛ እንዳላለቀሽለት እንባሽ ጎርፍ ሆኖ ሊወስድን ነበር እኮ። እንደዛ እንዳላለቀሽለት አሁን በዚህ ልክ እንዴት አስጠላሽ? እውነት ለመናገር ሴቶች ግን ስንጠላ ምን አይነት ጨካኝ ፍጡሮች እንደሆነ ገባቸው አይደለም። እና ሩታ ይህ ትንኛ ወረሰው ጨጓራ መስላል እያለች አብርሽን ነጥብ በቲክቶክ ማት ወረደችበት። እናላችሁ እንዴት ናቸው? ደህና ናቸው፣ ደህና ነው። የክብሩ ይስፋ ለመዳን ያለ ሁሉ ሰላም፣ ሁሉ መልካም ነው። እናንተ ጋር ሰላም ነው አደል? እኔ ጋር ሰላም ነው። በአዲስ ቪዲዮ ከቻች ብለናል። ትናንትና ሀይሚና ብሩክ ቀለበታቸውን ማሰራቸውን አስመልክቶ በደስታ ፉንጥዝ፣ በደስታ ልባችን ትርክክ አንዳንድ ሰዎች ደግሞ ኩርመት መትመት ወሽ መጣቸው ብጥስ ንድድ ቅጥል ሲሉ ማደራቸውን እንግዲህ አንዳንድ የዜና ምንጮቻችን ተናግረዋል። እነዚህ ሰዎች ደግሞ ፌክ ነው በማለት ራሳቸውን እያጽናኑ እንደሆነ አንዳንድ የዜና ምንጮቻችን እየነገሩን ይገኛሉ። ከምንም በላይ ያስገረመኝና ያስደንቀኝ ልንገራችሁ ፌክም ሆነ ምንም ሆነ ከምንም በላይ ደግሞ ማለት ነው ቀለበቷ ላይ መስቀል አለው። ኦ ማይ ጋድ ኦ ማይ ጋድ! ይሄ ራሱ በጣም ትልቅ ስጦታ ነው። መስቀሉ ራሱ ለምን ፌክ አይሆንም? ምን አገባችሁ? እሰየው! እንኳንም ሆነ እንኳንም ፌክ ሆነ ምን አገባችሁ ጋይስ! እንዲህ ራሳችሁን የምታጽናኑበት አጣችሁ አደለም? መጽናኛ አጣችሁ። አፈር በበለው፣ የሚያስተዛዝናችሁ እራሱ የለም። ዛሬ እኮ በቃ ሁሉም ደስ ነው ያለችው። እና ሀይሚ አድናቂዎች ከዚህ ከሰላሳ ሁለቱ ካረጌቶች በስተቀር እና በፊት ስታሽቃብጡት የነበራችሁ የምትሉት ጠፍቷችሁ፣ ሀይሚ ምንም ደስ አላላትም። ሀይሚ ምን ነው እንደዚህ? ምን ነው እንደዚህ? ወይኔ ወይኔ! አፈር በበለው። አፊን አይጥም ነው እኒ። ያኔ ምን አለባት ሸረክቱ ምን ዝም ብትል ምን ብሎ ሊያሽቃብጡ ምን አለ ያኔ ብታሽቃብጡ፣ ለሀይሚ የምሬ ነው። እንደው ያኔ ስታሽቃብጡ ስታሽቃብጡ ለብሩክ የነበራቸው ሰዎች አሁን ምን ትሆኑ? ወይ ምስኪን ሀበሻ ግን፣ በተለይ ሴቶች ግን ቅናታቸው፣ ኦማይጋድ ቅናታቸው፣ ጭንቅላታቸው ሆን የወጣ ትሎ እና ለሀይሚ ያስረለቅ ቀለበት ፌክ ነው። ማይረባግሽ የምረሽ ነው። ሄዳችሁ ወርቅ ቤት ለምን አታስመረምሩትም? ሄዱና አስመርምሩት። ንቼ ስምትሉት አታጡ ፈርጥ የለው ምና ምናምን ደግሞ የምትሉ ሰዎች ማለት ነው። ከመስቀልና ከኮከብ መስቀል ያለው ቀለበት ነው የሚያስፈልገው። እኔ ትልቅ ስጦታ ነው ብዬ የማስበው መስቀሉ ራሱ ማለት ነው፣ ቀለበቱ ላይ ያለው መስቀል። በስማም እንዲደስ እንደሚል በእናታችሁ። ኦማይ ጋድ ናስ። ለማንኛውም ሀይሚዬ የኔ ውድ የፈለጋቸውን ቢሉ ዋናው ነገር ብሩክን የግልሽ ማድረግሽ ነው። ቆበዝ ነሽ ግን ነብር ነሽ። እንደምንም ብለሽ የራስሽ ያደረግሽው ሳላደንቅሽ አላልፍም። ይህ የሚወዱትን ሰው የራስ እንደማድረግ የሚያስደስት ነገር የለም። ሲቀጥል ደግሞ ብዙ ሰዎች ሊቀሙሽ አሰብስቦ አይፈልጋትም፣ አይወዳትም፣ አያከብራትም ሲሉ የነበሩ ሰዎችን ደግሞ እንደማቃጠልም የሚያስደስት ነገር የለም። ከዚህ በላይ ደስታ ምን አለ ጋይስ? እንኳን እሷን የራሱን ነበር ጥል ስል ነበር የከረምኩት። ዛሬ ግን በቃ ደስ ና ላይ በቃ ብሩኬ እንደዚህ ያድርግ እያለን እኛ ስናወራ እኮ አታፍሬም፣ እንዲህ ሲያምር ሽቀራል ምናምን ስትሉ የነበራችሁ ሳያምሬ ነው የተደረገ ገና እኔ ያላረገዝኩ ምን እስከማረግዝ ራሱ አልቆዩም። በጣም የሚያሳዝነው ነገር እስከማረግዝ ራሱ አልጠብቁኝም። እናቴ ቀድሞ ነው ያደረጉት፣ እና ሳያምሬ ነው ያደረጉት። እናመሰግናለን የኔ ውዶች። ብሩኬ ደግሞ በጣም ነው ምንወድህ እናከብራለን ምክንያቱም ለሴት ልጅ እንደዚ አይነት ክብር ስላለ ማለት ነው። የምንፈልገውን ነገር ስላደረክልን። አይዋ አሽቀባጮች እየደና ናችሁ? እንዴት ናቸው? እኛ ኮ ብሩክን በፊትም በጣም ለምንወደው የምናከብረው ሀይሚን ስለሚንከባከባት፣ አንዳንዴ ሲጣሉ እናንተ እየመከራችሁ በመሀል እሳት ልኩስ እያደረጋችሁት ነው እንጂ ቡራ እንደሚወዳት ግልጽ የሆነ ነገር እንዳለ በደንብ ታውቃላችሁ፣ እንደሚወዳት እንደሚያከብራት። ባይወዳት ባያከብራት ይህ ሁሉ ነገር አያደርግላትም ነበርና የኔ ወዶች ፌክም ሆነም አልሆነም ዋናው ነገር ቃላቸው ነው። ገባቸው? ተንበርክኮ ቀለበት ማሰሩ ነው። ለምን አርቲፊሻል በሶስት ብር አይገዘውም? ለምን በአራት ብር አይገዘውም? ምን አገባን እ ምን አገባን? አርቲፊሻል ቢሆንስ ቢሆን ምን አገባችሁ? ዋናው ነገር ፕሮሚሱ ነው። ቃል መግባቱ ነው። ሲቀጥል ደግሞ ብሩክ ፌክ የሚገዛው ምን አድርጋችሁት ነው? ምን ነው? ድሃ መሰላችሁ እንዴ? የሌለው ሰው መሰላችሁ እንዴ? ዘጭ አድርጎ በዩቲዩብ የሚሰራ ሰው እኮ ነው። ምን ነው በአንድ ቪዲዮ እኮ ይህን መግዛት ይችላል። ምን ነው አካበዳችሁ ማለት ነው። እሱን እንወደዋለን ምናምን ብላችሁ እንደዚህ አታሽቃብጦሽ። ፌክ ነው ምናምን የምትሉ ሰዎች ከሆነ እሰየው፣ ደግ አደረገ። ዋናው ነገር ቃላቸው ነው። ሲቀጥል ደግሞ እሱ ለእሷ ወርቅ መግዛት አያቅተው። መኪና የገዛ ሰው ወርቅ መግዛት ያቅተዋል ብላችሁ ካሰባችሁ በጣም ተሳስታችኋል። እንኳን እሱ ሌሎቹ ኮልኮሌ ምንም የሌላቸው ሰዎች ራሱ ወርቅ አላቸው። ገባችሁ? ሚስት ለሚወዷት ሰው ከዚህም በላይ ይገባታል ሀይምዬ ማለት ነው ለምን መሰላቸው ስነ ስርአቷ ጨዋነቷ በቃ ሁሉ ነገሯ ከዚህም በላይ ነው የሚገባት በዛ ላይ ቁንጅናዋ ው ውይ ውይ ቆንጅ የነገር እኮ ናት ድርብብ ያለች ና ሲያምራችሁ ይቅር ከዚህ በኋላ ቡራን መኛለው ምናምን ብትሉ ማለት ነው ሲያምራችሁ ይቀራል እናንተ እኔን ሲያምርሽ ይቀራል ብላችኋለ እናንተ ሲያምራችሁ ይቅር ሲያምራችሁ ይቀር አውላላ እንዴት ደስ ይላል እንዴት ደስ ይላል። እፍ ስማ እንዴት ደስ እንዳለኝ ትናንት የመሬ ነው። በተለይ እነዚህ አሮጌቶቹ ንድድ ሲ እነሱን ሲቃጠሉ እንደመያዝም የሚያስደስት ነገር የለም ጋይስ። እንዲህኛ ያረኮ ፎቶችን እየዘቀዝቁ አንቺ ግማታ፣ አንቺ ምናምናም እያሉ ማለት ነው ሲሰድቡን የነበሩ ሰዎች በሀይሚ ምክንያት ማለት ነው ፎቶ የተዘቅዝቋል። ብሩክን ምንም ነገር ሳልናገረው ተናገርሽ ብለው ማለት ነው ምንም ነገር ሳልለው። የተናገርኩ አሮጌቶቹን ነው ረፉ አታጣቧቸው ብዬ የተናገርኩ። ከዛ ወስደው ፎቶን ቀለበት አድርገው፣ አሁን ያም ፎቶ እናቴ ብታዩ እንዴት እንደምደነግጥ አስበሽዋል። አንቺ የዝቀዝቅሹ ሴትዮ ማለት ነው። እና ሀይሚዬ ደግሞ እንደዚህ በመሆንሽ ደስ ብሎኛል። ምክንያቱም እኛ ራሱ ብዙ ነገር ተብለናል፣ ታሰድበናል፣ ቻናላችሁን እናዘጋለን ተብለን ነበረ። እውቀት የላቸውም አይችሉም፣ አዘጋት ግን እና ከዚህ በላይ ደስ የሚል ነገር የለም እና አትናደዱ፣ የምር ሰው ደስ ሲለው አትናደዱ ተደሰቱ ምናምን፣ እንጂ መናደድ አያስፈልግም እንዴ! ምን ነው ምን ነው ሸዋ ሀይሚዬ በጣም ደስ ብሎኛል። የኔ ውድ ሁሌም ደስ ብሎች እንዴት ኖሪ ላይ ነመፈልገው ብሩክም በቃ በጣም ነው ያስደሰት። ግን የምር በቃ ምን ልበለ በቃ ለሴት ልጅ ክብር እንዳለ ድሮ ምናቃለን፣ ግን ደግሞ ያሁኑ ይለያል። ከሁለት ጊዜው ቪዲዮ እየትናንት ነው ነው በቃ የተለየ ብዬ ማስበው ከሁሉም ከሁሉም ከሁሉም የሚበልጠው የትናንት ነው እና የመጀመሪያ ቀን የተገናኙባት ወርቅ ምናምን የተሰጣጡበት የአንገት ሐበል ብቻ ብቻ ብቻ ደስታ ወደር ነው ያጣው ትናንት። ኦ ማይ ጋድ አረበስ ማአም። ሴት ልጅ እንደዚህ ክብሯን ስታስጠብቅ ስትከበር፣ በቃ ዋጋዋ ሲታወቅ እንዴት ደስ እንደሚል ታውቃላችኋ? እና የኔ ውድ ነገር ፈጣሪ ከሱ ጋር ያኖረሽ የኔ ቆንጆ። ከዛ ውጭ የምትናደዱ ሰዎች ደግሞ መልካም መናደድ ይሁንላችሁ። ሩታ ደግሞ ባልሽን የልጅሽን አባት ጢንዝዝ የወረሰው ነው ቁንጫጭ የወረሰው ምንድን ነው ያለችው? እናንተ አባጨጓራ ይመስላል ነው ያለችው። አንቺ የልጅሽን አባት ነውር አይደለም እንዴ ነውር አይደለም ወይ? ሩታ ሰሞኑን ደግሞ የቲክቶክ መስሪያ አድርገዋለች ባሏን ማለት ነው። እና እንደዚያ አይደረግ ሚን ወድ ያኔ እንደ ጎርፍ እንባሽ ሊወስደን ነበር። አይተንሻል እንዴት ፎን ፎንቀ እንደጠገረረሽ። ከዛ በኋላ ወንድ ልጅ ከነቃጭሉ ዱብ አደረግሽ። አሁን ታዲያ መታች ልትሳደቢ ባልሆነ ብቻ። አንቺ አንጅማ ከሰደብሽላ ከተውሽላ፣ ሄርሜላ ሽከፍከፍከፍ አድርጋ የቲዩቧን ትሸቅልበታለች። እንዲሁ ያል ሜላት ታገባውም ያው ዩቱብ ልሸቀልበት ነው። እና የኔ ወዶች ሰላማችሁ ይብዛ፣ ወዳቸዋለሁ። መልካም ቀን ባይ ባይ። እና ማታ ደግሞ ና ሀይሚ ምርጥ የምስጋና ቪዲዮ ነው ዛሬ የሚመጣ ብዬ አስባለሁ በሀይሚ ቤት።